ኢትዮጵያ ስር የሚገኘው የትግራይ ክልል ከሁለት ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባት ጫፍ ላይ መድረሱ የሚስተዋል ሲሆን በትግራይ ጦርነት በአንድ ጎራ ሆኖ የአዲስ አበባውን መንግስት የተዋጉ የህወሓት አመራሮች አሁን በሁለት ጎራ ተከፍለው ተፋጠዋል። በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባለፉት ጥቂት ቀናት በበኩሉ የሚገኘውን የወረዳና የከተማ አስተዳደር ጽህፈት ቤቶችን መቆጣጠር ጀምሯል። የህወሓት ሌላኛው ክንፍ አባልና በትግራይ ጊዜያዊ አስተዳደር ቤት ፕሬዚዳንት አቶ ጌታቸው ረዳ በበኩላቸው አራት ከፍተኛ ትግራይ ሠራዊት አመራሮችን አግደዋል። ሁለቱም ቡድኖች እርስ በርስ የፕሪቶሪያውን ሰላም ስምምነት አደጋ ላይ በመጣል ይካሰሳሉ። አቶ ጌታቸው ረዳ የእሳቸው ባላንጣ የሆነውን ቡድን የወረዳ፣ የቀበሌና የከተማ ከንቲባዎችን ማህተም እየቀማ መሆኑን ገልጸዋል። አክለውም የወረዳ ማህተብ፣ የቀበሌ ማህተም፣ አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውለው ኃይል ቆስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ማለቱንም አስተባብለዋል። አቶ ጌታቸው በክልሉ እየተካሄድ ያለውን ቀውስ መፈንቅለ መንግስት ሲሉ ተውታል። የዶክተር ደብረጽሆን ክንፍ በበኩሉ በዚህ ሳምንት አጋማሽ ባወጣው መግለጫ የትግራይ ውስጥ የተጀመረውን ህግ እንደ ስርዓት የማስከበር ስራ የተጀመረውን ሰላም ስምምነት ትግበራ ይበልጥ የማጠናከር መሆኑን ገልጸዋል። በትግራይ ክልል ያለው ሁኔታ ከአንጻራዊ ሰላም እንዴት ወደዚህ ቀውስ ተሸጋገረ? ከፕሪቶሪያዊ ሰላም ስምምነት ወዲህ የነበሩ ቁልፍ ክስተቶች የትኞቹ ናቸው? የሚለውን በዛሬው ዘገባችን ውስጥ ያካተት ናቸው ይሆናል። ተከታተሉ። የፕሪቶሪያው ግጭት ማስቆም ስምምነት ለሁለት ዓመት የቆየው ደም አፋሳሽ የትግራይ ጦርነት ያስቆመው በዘላቂነት ግጭት የማስቆም ስምምነት የተደረሰው ከሁለት ዓመት አምስት ወራት በፊት ጥቅምት 23 2015 ነበር። የፌዴራል መንግስትና የህዋት ስምምነት ላይ ከመድረሳቸው በፊት ለ10 ቀናት ድርድር ላይ ነበሩ። በድርድሩ ማብቂያ ላይ በተፈረመው ባለ 12 ነጥብ ስምምነት ሁለቱ ወገኖች በአገሪቱ መኖር ያለበትን የጦር ኃይል አንድ መሆኑንና እና የህዋት ኃይሎችን ትጥቅ እንዲፈቱ ተስማምተዋል። ከዚህም በተጨማሪ በትግራይ ክልል ምርጫ ስከሚካሄድ እስከሚካሄድ ድረስ ሁሉን አካታች ጊዜያዊ አስተዳደር እንደሚቋቋም እና በጦርነቱም ወቅት ለተፈጸሙ ወንጀሎችና የመብት ጥሰቶች ደግሞ በሽግግር ፍትህ እንደሚታዩ ስምምነቱ ተጠቅሷል። የናይሮቢው የአፈጻጸምም ውል ይህንን ይመስላል። ከፕሪቶሪያው ስምምነት መፈራረም አስር ቀናት በኋላ ህዳር 3 2015 ዓ ም የመንግስትና የህወሓት ወታደራዊ አዛዦች ደቡብ አፍሪካ ላይ የተፈረመውን ግጭት የማቆም ስምምነት ዝርዝር ጉዳዮች ላይ ተስማምተዋል። ከስምምነቱ በፊት ወታደራዊ አዛዦች በናይሮቢ አምስት ቀናት ንግግር ያደረጉ ሲሆን ይህም ፕሪቶሪያ ላይ የተፈረመውን አጠቃላይ ስምምነት ተግባራዊ በሚደረግበት ዝርዝር ሁኔታ ላይ ያተኮረ ነበር። ይህም ስምምነት ያልተገደበ ሰብአዊ እርዳታ አቅርቦት፣ የሰላማዊ ሰዎችን ደህንነት መጠበቅ፣ የትጥቅ መፍታትን እንዲሁም ሰላምና መረጋጋትን ለማስፈን ጉልህ እርምጃ መሆኑን የአፍሪካ ህብረት የአፍሪካ ተወካይ ኦሉሴጉን ኦባሳንጆ ተናግረው ነበር። በጊዜው ሁለት ወገኖች ትጥቅ የሚፈቱበትና የመከላከያ ሰራዊት ወደ መቀሌ የሚገባበት እቅድ ላይ መስማማታቸውንም መንግስት

የተቋረጡ አገልግሎቶችን ስለመጀመር በሁለት ዓመቱ የትግራይ ጦርነት ወቅት መብራት፣ ውሃ እንዲሁም የቴሌኮም አገልግሎት በክልሉ ተቋርጦ ነበር። ከዚህም በተጨማሪ የባንክና የትራንስፖርት አገልግሎትም አልነበረም። ከፕሪቶሪያ ስምምነት መፈራረም ሁለት ወራት ገደማ በኋላ በታኅሳስ 22 2015 ዓ.ም የኢትዮጵያ አየር መንገድ ወደ መቀለ ከተማ በረራ ጀምሯል። አየር መንገዱ በረራ ከመጀመሩ ሁለት ቀናት በፊት ህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፉ የተመራው የመንግስት ከፍተኛ ባለስልጣን ወደ መቀለ እንደተቀበለ ተጉዘው ነበር። ከአየር ትራንስፖርት በተጨማሪም ከሁለት ዓመት በላይ ተቋርጦ የነበሩ የኤሌክትሪክና የስልክና የባንክ አገልግሎቶችን በዚያው ሰሞን እንደተጀመሩ ተገልጿል። የኢትዮጵያ አየር መንገድ በረራም ደግሞ በተጀመረበት ሀሳስ ሁለት ሺ አስራ አምስት ዓ ም የፌዴራል ፖሊስ ወደ ትግራይ ክልል ዋና ከተማ መቀለ ገብተዋል። የፌዴራል ፖሊስ አባላቱ ወደ ከተማ በመግባት የፌዴራል መንግስቱን ተቋማት የመጠበቅ ስራ መጀመሪያቸው የሚታወስ ይሆናል።